በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እጅግ የተወደዳችሁ በክርስቶስ በሰማያዊ ስፍራ መንፈሳዊ በረከት የተባረካችሁ ተወዳጅ አምላካችን ንጉሳችን ኢየሱስ ክርስቶስ የወደደን ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ መድኃኒት ቤዛ ሲሆን በመስቀል ላይ ዋጋ የከፈልልን የከፈለላችሁ ብርሃኑን ያበራልን ያበራላችሁ ሁላችሁ ብሩካን እግዚአብሔር ልጆች እንዲቆያችሁ ሁሉን የሚችል አምላክ መድኃኒታችን ኢየሱስ ክርስቶስ ከአብና ከው መንፈሱ ጋር በአንድነቱ ሶስትነቱ ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ቤተሰቦቻችን ሆናችሁ እንድትወጡ ማንም ቤተሰብ ሳይሆን እንዳይቀር በጣም ቅዱስ የሆነ የተባረከ ቤተሰብ ነው። እዚህ ቤተሰብ ውስጥ ያለው ቤተሰብ ሆናችሁ ቃሉ እየሰማችሁ እንድትበረቱ ጋብዛለሁ። እግዚአብሔር እናንተን ዘራችሁን ይባርክ። ደግሞም ጸነሰች ወንድ ልጅም ወለደች። በዚህም ጊዜ እግዚአብሔር እናመሰግናለሁ አለች፣ ስሙንም ይሁዳ ብላ ጠራችው። ኦሪት ዘፍጥረት ምዕራፍ 29 ቁጥር ሠላሳ አምስት ይሄ ቃል የሊያ ያቆብ ሚስት የመጀመሪያ ሚስቱ የሊያ ቃል ነው። ሊያ የተናቀች እና ያልተወደደች እንደነበረ መጽሐፍ ቅዱስ ይነግረናል። ባሏ ያዕቆብ ከሊያ ይልቅ ራሄልን አብስቶ ይወድ ነበረ። አባቷ ላባም ይህንን ስለተረዳ በስውር ራሄልን አስመስሎ ካጋባው ከደረሰባት በኋላ ጠዋት ሲነሳ ሊያ መሆኗን ሲያወቅ ፊቱን እንዳከፋ እንደ ጠላት እንዳሳያት ይናገራል። በልቧ በባሏ የማትወደድ ሴት ሆና እግዚአብሔር ደግሞ ማህፀኗን ከፍቶ ወንዶች ኃያላን የእስራኤልን አባቶች ትወልድ ጀመር። የመጀመሪያው ልጇ ሮቤል ነው። የቀጥሎ ልጇ ስምዖን ነው። ቀጥሎ ይሁዳ፣ ቀጥሎ ሌዊ። እነዚህ ሁሉ ኃያላኑ የነገድ አለቆች ከማህፀኗ ተወለዱ። አሁን እንደሰማችሁት ይሁዳ ሲወለድ ይሁዳ ማለት የመጀመሪያው አንበሳ ከሱ ዘር ይወጣል የተባለለት የንጉስ የመሲህ አባት ነው ተብሎ በስጋ የተነገረለት ይሁዳ ከሷ ተወለደ። ሁለት ይሁዳዎች አሉ። የመጀመሪያው ይሁዳ አሁን ያን ነው ያዕቆብ ልጅ ሞ አንበሳ ዘም ነገደ ይሁዳ ተብሎ የሚነገርለት ከነገድ ከይሁዳ ነገድ አንበሳ ክርስቶስ ይወለዳል ተብሎ የተነገረለት ነው። ይሄ ያኛው ደግሞ የአስቆሮቱ ሰው ይሁዳ ጌታን የሸጠው ነው። አሁን የምንነጋገረው ግን ስለ መጀመሪያው ሰው ስለ ትልቁ ይሁዳ ነው። ነገር ግን እቺ ሴት ምጥ በርጥቶባት ነበር። የተጠላች ሆና ያልተወደደች ሆና ነው ጸነሰችውም። ግን ደግሞ ምስጋና ካፏ ይወጣ ነበር። ስለዚህም ማኅፀኗ እየለመለመ እየለመለመ ኃያላን ወንዶችን ያፈራ ጀመር። ከአፏ እንደሰማችሁት ምስጋና ወጣ። እግዚአብሔር ይመስገን አለች። ዛሬ ይህን ትምህርት እንድናዘጋጅ የሆነው አንዲት እናት ልጅ ዩኒቨርሲቲ አልፎልኛል ተጨንቅ ያለው ጸልዩልኝ የሚል መልእክት ስላኖረችልኝ ነው። የእግዚአብሔር ልጆች እግዚአብሔር ግን መቼ ነው የሚመሰገነው? እግዚአብሔር መቼ ነው የሚታመነው? እግዚአብሔር መቼ ነው ከኛ በላይ እንደሚያይ ከኛ በላይ እንዲሰማ እንደሚሰማ የምናውቀው መቼ ነው መቼ ነው ለኑሯችን እግዚአብሔር ትልቅ እንደሆነ የምንቀበለው? በዚች እናት አንጀት ውስጥ የራሴንም ልብ የራሴንም የወላጅ አንጀት እመለከታለሁ። በአጠቃላይ እኛ ሰዎች፣ እኛ ኢትዮጵያውያን፣ እኛ ኤርትራውያን ስንቀበል ለምንድን ነው የምንፈራው? ምንድን ነው ይነካል? ስንባረክ ለምን እንፈራለን? ሀና መካን ነበረች። ወንድ ልጅ ወለደች፣ ሳሙኤልም ብላ ስሙን አወጣችለት። ሰጥቶት ባስታለችውም ጊዜ ወደ ቤተ መቅደስ ይዛ ስለቷ ልትፈጽም መጣች። ምንድን ነው ያለችው? ሳሙኤል በዚህ ድንኳን ውስጥ ያድራል። መጥፎ ቄሶች አሉ። ኤሊ የሚባል ግዴለሽ የካህናት አለቃ ልጆቹ አፍኒንና ፊንያስ የሚባሉ መደዴ ሰዎች ያሉበት ድንኳን ውስጥ ነው የሚያድገው። ጸልዩልኝ የሚሻለኛል አለች። አለች እንዴ? አላለችም። እውነት ለመናገር ሳሙኤል የመጣበት ጊዜ በጣም አሳሳቢ ጊዜ ነበር። የእግዚአብሔር መቅደስ የተደፈረበት፣ ዲያቆናቱ የባለጉበት፣ የካህናት አለቃው ዋናው የመቅደሱ አዛዥ ኤሊ ልጆቹን ፈርቶ ዝም ያለበት፣ ግድ የለሽ የሆነበት፣ የእግዚአብሔር ክብር እንደተጣለ ጨርቅ የተረገጠበት ጊዜ ላይ ነው የመጣችው። ነገር ግን ምን ብላን የሄደችው? ልቤ በእግዚአብሔር ጸና፣ ቀንዴም በምላኬ ከፍ ከፍ አለ እንደ እግዚአብሔር ያለ ቅዱስ፣ እንደ አምላካችን ያለ አዳኝ ጻድቅ ማንም የለም ብላ አመስግና ዘምራ ተመለሰች ነው የሚለው። ስጦታዋ ችግሯን ሳይሆን በረከቷን አስታወሳት። እግዚአብሔር ፊት ስንቀበል እንደ አንደኛው ለምጻም በከለምስ ተፈውሶ ተመልሶ አመሰግናለሁ እንዳለው መምጣት ይገባል እንጂ ምን ይሻለኛል? እንዴት ኖረዋለሁ? ከዚህ በኋላ የተባረኩት ኑሮ ማለት ያሳፍራል። ወንድ ልጅ ወልጅ አሉ እንዴት ያድጋል ብትል፣ ሀና ታሪኳን ታሪኳ አይጻፍም ነበር። ሀና በእግዚአብሔር እጅ ያስቀመጠችው ወንድ ልጅ ጥንቅቅ ብሎ እንደሚያድግ ታውቃለች። አደራ የሰጠችው የአህዌ አደራ እንደማይበላ ታምናለች። ስለዚህ ልጇን ትታ አመስግናው ተመለሰች። ስሙኝ የእግዚአብሔር ልጆች መካኒቷ ሀና በምክንያት የወለደችውን ወንድ ልጇን ለስዕለት ለእግዚአብሔር ቤት ሰጣ። አምናትም ልሰች ልጅ ያድጋል ብላ በዙሪያው ያሉ ካህናትና ዲያቆናት የላሸቀ ሕይወት አላሳሰባት። እግዚአብሔር ይጠብቃል አለች። እንደ ተባለው እነዛ ቆሻሿ ሕይወት የነበራቸው ካህናትና ዲያቆናት ሲሞቱ መቅደሱን በስርዓት ይመራ የነበረው እግዚአብሔርን የሚፈራው ትልቁ የተከበረው ሳሙኤል አድጎ እግዚአብሔር አሳድጎት፣ ሀና እንዳመነች እግዚአብሔር አሳደገው። በምድረ በዳ ላይ አሳደገው። ምሳሌ ሳያይ የህይወት አቅጣጫ የሚሰጠው ሳያይ በምድረ በዳ ላይ እግዚአብሔር አሳደገው። እግዚአብሔርም ያሳድግ ነበር ይላል። እግዚአብሔር ቃል ቅዱስ ጳውሎስ ይሄን ይላል። ልጆቻችን ዩኒቨርሲቲ ሲገቡ ተመስገን ብቻ ነው ቋንቋችን ሊሆን የሚገባው። መጸለይ ጥሩ ነው። መፍራት ግን ልክ አይደለም። እግዚአብሔርን ያለማመናችን ምልክት ነው። አንተ ልጄን ጠብቅ፣ አደራ ሰጥቻሃለሁ ማለት ሲገባን እንፈራለን። ልጄ ምን ይለምድብኝ ይሆን? ምን ይገባብኝ ይሆን? የሆነ ግርግር ቢነሳ፣ እንደዚህ ቢፈጠር ብለን የፍርሃት መንፈስ በውስጣችን ይሞላል። የእግዚአብሔር ልጆች ግን ምስጋና ነው የሚገባው። እግዚአብሔር ልጅን አስተምረ ዩኒቨርሲቲ እስኪደርስ ከረዳ፣ ስዕለት ነው የሚገባው፣ ምስጋና ነው የሚገባው፣ እልልታ ነው የሚገባው እንጂ ፍርሃት አይደለም። እግዚአብሔር የኤርትራ ባህርን ካሻገረ በቃዲስ በርኔ በዮርዳኖስን ፊት መሻገር እንዳለ ማመን እንጂ መፍራት አይገባም። እግዚአብሔር ልጅ አንዳንዶቻችን ስኮላር ምናምን ብለን እንጻጻፋለን፣ እንሞክራለን። ከዛ እግዚአብሔር ረድቶን ይሳካል፣ ይጠበናል። መሬት የምንልከው ሰው አውሬ የሚበላ ይመስለናል። እኔ የልጆች አባት ነኝ፣ አንቺ ልጆች እናት ነሽ እህቴ። ነገር ግን ከእግዚአብሔር አባትነት እናትነት አይበልጥም። እግዚአብሔር ያው አባት ነው፣ እናታችን ወላዲተ አምላክ እናታችን ናት። በምንም ሂሳብ የእኛ እናትነት አባትነት ከዚህ ጋር አይወዳደርም። ልጅህን እየው፣ ጠብቀው ብሎ ልጅን ግንባርን ስሞ መላክ ነው የሚገቡ። አንዳንዴ እናት የአምላክን ቦታ ለመያዝ ትሞክራለች አንዳንዴ ፍቅረኛ የምታፈቅረውን ሰው ቦታ ላይ ገቁማ የእግዚአብሔርን ቦታ እግዚአብሔር ሊኖርበት የሚገባውን ቦታ ልቶት ትፈልጋለች። ሁሉን ነገር አድርጋ መኖር ትፈልጋለች። እኛ ልካለን። ልክ የሌለው ት እግዚአብሔር ነው ያለው። በፍጹም ወሰን የሌለው ምረትና ቸርነት ያለው እግዚአብሔር ነው። ስለዚህ በህይወታችን ስልጣን ያለው እሱ ነው። ልጆቻችሁን ወደ ውጭ አገር ብትልኩ በሰላም ይመጣሉ ብላችሁ ምስጋና ቅርባችሁ ለእግዚአብሔር ሳትመረሩ ሳትደነግጡ ሳትፈሩ ግንባራችሁን ስማችሁ ሸኝታችሁ ተመለሱ እግዚአብሔርን ታወታላችሁ ከዛ በኋላ ትዳር እግዚአብሔርን ይሰጠን እንጸልያለን ትዳሩ ይመጣል ይጨንቀናል በቃ ፍርሃት ይለናል ፍርሃት ፍርሃት ማግባት አለብኝ ብለህ ትጸልያለህ አንድ ሴት ስትመጣ ማግባት እንዳለባት አታስብ። ቆይኔ ጊዜ ገናኔ ገናኔ ፍርሃት፣ እንዲህ ቢፈጠርስ፣ ብታሰርስ፣ ችግር ቢፈጠርስ፣ መኖር ቢያቅተኝስ? ሚስት ሰጠኝ ምስጋና ይገባል አይወጣል። ብዙ ጊዜ ፍርሃት። ወንድ ሰው መጥቶ ለአንች ባል የሚሆን ወንድ ሲዘጋጀልሽ ፈቃደኛ ሲሆን ፍርሃት ባህል ሰጠኝ፣ ባረከኝ ማለት ሲገባ ፍርሃት። እንዴት ታረገኝ ሆነ የሚል ጸሎት እንጸልያለን። እንዴት ስንማ እንደሚያደረግ አይተነዋል እኮ በእናቶቻችን በአባቶቻችን። እግዚአብሔር ለእስራኤል ልጆች መንገዱ ለያዕቆብ ልጆች አደራረጉን ያሳየ አምላክ ነው ያለን፣ በጎ አምላክ ነው ያለን። ምን ሌላ የተለየ ነገር ይደረጋል? ምስጋና ይገባሀል መባል ሲገባው የፍርሃት ጸሎት ምንድን ነው? ምን ልጆች እንድንወልድ እንፈልጋለን። እኔ ለመጀመሪያ ጊዜ ቤሪያን ስወልድ ለብልጅ ጸልዩልኝ አልኳችሁ። በጣም ብዙ እግዚአብሔር ሊሰጠን አንድ ዓመት ተኩል ሁለት ዓመት አካባቢ ከተጋባን በኋላ ቆይተን ነው ልጅ መፀነሱን ከሰማው በኋላ ተደሰትኩ፣ ግን ግራ ገባኝ። ቤሬ የተወለደች ቀን መድኃኔዓለም ፖሊ ሄጄ የጸለይኩት ጸሎት አይረሳኝም። ከፊል ደስታ ከፊል ስጋት ነው። ይህ ልጅ አባት እኔ ብቻ ይሆንኩ ይመስል የማኖር እኔ ብቻ የሆንኩ ይመስል። እግዚአብሔር ግን ጀልባዬን ምድረ በዳ ላይ አስቀምጦ እንደሚያኖር አስተማሪ፣ ምንም በሌለበት ማንም በሌለበት አኑሮ አስተማሪ፣ ብቻይን ጥሎ አስተማሪ፣ ብቻህን ጥሎ ምድረ በዳ ወድቀ አባት መሆን ትችላል፣ ባል መሆን ትችላል ሚስት መሆን ትችላለች። እናት መሆን ትችላለች። እግዚአብሔር የታመነ ነው። ነገር ሁሉ ከሱ በጎ ነው የሚሆነው። እግዚአብሔር ቃል ሀሳቡን ለሚወዱ እግዚአብሔርን ለሚወዱ እንዳሰቡ ለጠሩ ነገር ሁሉ ፐርፌክት ሆኖ በጎ ሆኖ ይከናወናላቸው። እግዚአብሔር ልጅ ሲሰጥ ምስጋና ነው እንጂ ፍርሃት አይደለም። ነው እንደኔ በምን ያድጋል እኛ ምን አገባል? እኛ ያደግነው እኛ የበላነው እንጀራ እናት አባት ያየውን እንጀራ ነው አይደለም። በፍጹም የኔ እናት አባት የበላውን እንጀራ አላዩትም። አንዱንም አላዩትም። አልገመቱም። አባቴ ጥሩ መካኒክ ትሆናለህ ነበር ይለኝ የነበረው ድሮ እሱ ሞተርና ምንድን ነው ግሪስ ነክቼ ጠቁሬ የምንበላውን እንጀራ ነበር ያየው። ይባት ግን የሚበላው እንጀራ እሱ አይደለም። እሱ ካየው በብዙ ጥፍ የሚሻል ነው። እኛ ካየነው በላይ ነው። እግዚአብሔር ለልጆቻችን የሚየው፣ ለትዛራችን የሚየው፣ ለቤታችን የሚየው፣ ለነጋችን የሚየው፣ ልጆች ስለወለድን ደስ እያለን እነሱን በረከታቸውን ደግሞ ይቀበላሉ ብለን ወደፊት ነው መሄድ የሚገባል። ምስጋና ነው የሚገባል እንጂ እንዴት ታደገኘውን? ጸልዩልኝ ጸልዩልኝ ጸልዩልኝ ማለታቸው ችግር የለውም፣ ፍርሃቱ ነው ግን አደገኘው። ከኢትዮጵያ ለቀን ስንሄድ ፍርሃት፣ ሀገር ቤት ስንመለስ ፍርሃት፣ ስልጣን ሲሰጠን ፍርሃት፣ ከስልጣን ስንወድ ፍርሃት። እግዚአብሔርን የሚታምኑ ኃይላቸውን እንደ ንስር ያድሳሉ። ምስጋና አሁን፣ ያቺ ደግ ሊያ ምን አለች? እግዚአብሔርን አመሰግነዋለው እግዚአብሔርን ነ ወንድ ልጅ ደገመኝ ስትል ምስጋና ስትወልድ አልፈራች፣ አመሰግነ ስለዚህ፣ ስጦታው ሲሰጠን፣ በረከቱ ሲደርሰን፣ እጁን ስምን ማመስገን እንጂ እንዴት እሆናለሁ እያለ ሌላ የፍርሃት አጀንዳ መክፈት አይገባል። ዘማኑን በልባችን ጸፍልን መንፈስ ቅዱስ ይባርካችሁ ከክፉ ጠብቀን ጠብቃችሁ እግዚአብሔር ቸርነት የእናታችን ሜታችን በረከት የመላት ጥበቃ አብሮ ሊሆን ያው ኢየሱስ ክርስቶስ እጃችሁ እጁ ዘርግቶ ሁላችሁን ይባርክ። ትምህርቱ ላይ ኮሜንት አርጋችሁ ላይ ካርጋችሁ እንደምት ተስፋ አረጋለሁ። ታማኞች ስትሆኑ ዚብ ይታመንላችኋል። ቀሲስ አሸናፊ ነኝ። ሰላም